የፉክክር ቤት ሳይዘጋድራል ይባላል፣ የሀገራችን ሰዎች ሲተርቱ። እንዴት ናችሁ? ሰላም ናችሁ ሆይ እንደምናችሁ የኔ ውዶች፣ በያላችሁበት ሰላማችሁ ብዝት ይበልልኝ። የኔ ወዶች እናንተም እየተጨናነቃችሁም ያው የራሳችሁንም ሀሳብ እየገለጻችሁልኝ ነው። ያው ሁላችሁም የራሳችሁ ልክ ትክክል ናችሁ። እኔ አሁን መጨናነቅ ትቻለሁ። በቃ ዝም ብዬ ባስባቸውም ስለምወዳቸው እያየሁ ነው ጨዋታቸው። ምክር መስማት አቅተዋል። አሁን ቲክቶክ ላይ ያሉ በጣም እንደ የጮሁ ስለነሱ እንደ ሽምግልና ቁጭ ያሉ እንደ ኮር በላይ ደስ የሚሉ ቲክቶከሮች አሉ። ስለ እነሱ እባካችሁ ተዉ፣ ብሩክ ይህንን አጥፍትሃል፣ ሀይሚ ይህንን አጥፍሸሻል። ይሄ ትክክል አደለም፣ የምትሄጅበት መንገድ ትክክል አደለም፣ ተስተካከይ። ብሩክም ይሄ ይሄ ያረከው ነገር በጣም በኃይለኛው እኔ እንጃ እነዚህ ልጆች መጨረሻቸው። እንኳን እንደው ቢመለሱ ራሱ ነው። ፉክክር ነው ያዙት፣ እና ኔ ምንም ደስ አላለኝ፣ የሚሰሩ ስራ። ማንኛውንም ምክር መስማት አልቻሉም። ያው ብሩክ ጀመረው፣ ሃይሚ እኮ ያው እንግዲህ። እኔ ማናቸው ላይ ልፍርድ? ሁለቱንም በጣም ወዳቸዋለሁ፣ አንድነታቸውን እፈልጋለሁኝ። ያው ልጅቷ እንግዲህ በተናገረቻት ንግግር ነው እንግዲህ የመጣችው ይመስለኛል ሃይሚ ኢንስታግራም ላይ ከህይወታችን ውጭልን ምንድን ነው የምትፈልግ ብላኛለች። ስለዚህ ከህይወታቸው እንደወጣሁኝ ያው በግላጭ ደግሞ ፐብሊክ ደግሞ ልናገር ብላ ነው ይዛት የመጣችው ጠርታት የመጣችሁ እሷ ደግሞ ስትመጣ እንግዲህ ለምን እንደሆነ እንጃ ብሩክን ሁለቱ ናቸው የተቀጣጠሩት፣ እንዴ። የሀይሚ ሀሳብ እንግዲህ እንደሰማ ነው ከሆነ እኔ እንደልሳቅ እንጂ የሀይሚ ሀሳብ ያው ከህይወታችን መውጣቷን ከህይወታቸው መውጣቷን ልታሳያት፣ ልጁንም ይዛ የመጣችው ልታስተዋውቃት ነው። እንግዲህ እንደሱ አባባል ይኸው ወጥቻለሁ የራሴን ህይወት ጀምር ያለው ይሄው፣ ልሽ እዚህ ጋር ናሉ። ግን እንትን ያዙት፣ ፉክክር ያዙት፣ ያው ልህ ያዙት፣ የውስጥ ሀሳባቸውን ልባቸውን አናቅም። ያውኛ ድሮ እንደምናውቃቸው አንድ ላይ ቢሆኑ ደስ ይላል። ግን እኔ ብሩክ ሲመጣ አንዳንድ የሚያናድድ ነገር አለ። ለምን ትናድጃለሽ ይላታል። ብዙ ጊዜ እንድትናደድ ይፈልጋል ይመስለኛል። እሱ አሁን ተናደድኩ ወይ እንዴት? አይደለም በእርግጥ አንዳንድ የልጅቱ አነጋገሮች ያናድዷታል። እሱ ሀይሚ ማስመሰል አችልበት ያስመስሉ መሳቅ ነገር ተፈጥሮ የለባትም። ያ የተገለጠው ግን ለምን ያናድድሻል ምናምን የሚለው ቃላት ደግሞ ሴት አደሎች ያናድዳል። ደስ አይልም እንደዛን አይነት ቃላቶች። ብሩክም የራስ ጥፋት አለብህ እኮ። በመጀመሪያ ፕራንክ መጣሽ፣ ፕራንክ ነው፣ ኦዲንስን አማክረህ ነው የጀመርከው። ያው ሀይሚ አንድ ቀንም ሁለት ቀንም ብትናደድ ከዛ በኋላ ትንሽ ጊዜ አንድ ሶስት ቀን ተናዳ ነገሮችን አስባበት አመዛዝና በይቅርታ መመለስ ነበረባት። እንግዲህ ይቅርታውን ለምን እንዳጠነከረችው ና ረጅም እንደሄደች ይሄ ምክንያት እሷ ነች የምታውቀው። በግል ብንጠይቃት ለብቿ ብንጠይቃት ለምንድን ነው እንዲያደረግሽ ብለን እንደ እናቱም እንደ ታላቅ እህትም አጠገቧ ሆነን፣ አጠገብ ያሉ ሰዎች እንግዲህ ተርተዋታል ይሆናል። እኮ ለእነሱ ነገራቸው ይሆናል። እኛ አናውቅም። እኛ ሚዲያ ላይ ባመጡት ነገር ነው እኛ የምናየው። አሁን እነሱ ለምንድን ነው የምትናገሩ፣ ወጥተው ያኛው ሞቶ ለምንድን ነው የምትናገሩ፣ ሚዲያ ላይ የሚያሳዩን ነው የሚያናገረን። እኛ የሚሳደቡ ሰዎች አሉ፣ እነሱን አልደግፍም እኔ በበኩል ምን በወጣቸውና ይሰደባሉ ራሳቸው እንደፈለጉ ይሁን። ሚዲያ ላይ በሚመጡት እኔ በነሱ እኛ ምን አገባን? እኛ በጣም ስለምንወዳቸው አብሮናታቸውን ስለምንፈልግ ለነሱ መልካም ምኞት ስላለን እንናገራቸዋለን። ሚዲያ ላይ ይሄ ትክክል አይደለም ነው። ትላንትም ብሩኬ ወጥቶ የኔን ህይወት ልትኖሩ ነው እንዲፈለጋችሁት እንደፈለኩ ነው መርቴ ነው የፈለኩት ነገር አደርጋለሁ። ምናም ስለሚወድ ነው ዲንስ የተናገረ ብሩክ በጣም ነው የምንወድ ምክንያቱም አመጣጥ በጣም በጥሩ ስነ ምግባር ነው። አንተ እናትህም ሙሽዬ በደንብ አድርጋ ነው። እኔ እንደውም አንዳንድ ምን ምን አይነት ጀግና እናት ነች ይችላል። እናቱ እንዴት አድርጋ ነው ያሳደገችው? ምክንያቱም እንደዚህ ቆንጆ ሆነው እንደዚህ አይነት ልጅ ብዙ ጊዜ የማይሆን ቦታ ነው የሚገኙት። እንደሱ አይነት ልጆች አለ እንደዚህ ዝም ብዬ አዲስ አበባ ሲገባ በተለይ ብዬ አስብና ምን አይነት በቃ ወንድሞቹንም ሳያቸው እንግዲህ እንደምናየው ካሜራ ላይ እንደምናየው ነው እንግዲህ፣ ከበስተጀርባ አናውቅም። እና አሁን ይሄ እያለ ትላንትና ደግሞ የሆነ ነገር ማን ለማናደድ ነው ወይም እኛ ዳንሶችን ይለይላችሁ ብሎ እንድንናደድ ይሁን አላውቅም፣ ሀይሚን ለማናደድ ይሁን አላውቅም። ማነች እንትና የፖስተችውን እሱ ሼር አድርጓል። ያቺ ሶሲ ዳንስ፣ እንደዚህ አይነት ዳንስ፣ እንደዚህ አይነት መለጣፍ። አሁን የሀይሚ ባህሪ ያደል እንደዚህ አይነት ነገር አትወድም ሀይሚ በባህሪዋ። እኔ አንድ አመሳያት በጣም እኔ አንድ እህት፣ አንድ ሁለት እህቶች እንደዚህ አይነት እንደሷን አይነት ባህሪ ነው ያላቸው በቃ በጣም ያው እኛም እንደዛ ነው ማለት አይደለም። እኔ ከሰው ጋር ምናምን እግባባለሁ ግን እንደዚህ በቃ ቁጥ በቃ በጣም ሰው መፍራት ሰውን በቃ በርቀት መኖር የምትፈልግ ነች። ባህሪዋን ስናት ከኛ በላይ ደግሞ ብሩክ ያውቃል ያንን ባህሪዋን። አሁን እዛ ጋር ከሶሲ ጋር የሰራውን ነገር ቪዲዮ ላይ ባያወጣውስ። ካየሁት ደግሞ አልተደሰትኩም። ይቅርታ አድርጉልኝ። አሁን ሰዎች ብሩክን ጠልታችሁ እንደዚህ ሆናችሁ እንደዚህ በዚህ ወጥቶ እዚህ ይሄ አይሰራም። እንደው ከወደድናቸው ሁለቱንም ነው ጥፋታቸው መናገር ያለብን። ከወደን ትክክለኛ የሚወድ ሰው ጥፋትሽን ነግሮሽ ነው የሚቆጣው። ወላጆች ጠልተውን አይደለም ነግረው ነው የሚቆነጥጡ ጥፋታችን። እኔ ልጆችን ነግሬ ነው የምቀጣቸው። የተለያየ እቃ ነው የምደብቅባቸው የሚወዱትን፣ የሚፈልጉትን እቃ ሞባይል፣ ኮምፒውተር፣ የሚጠቀሙትን ነገሮች የሚጫወቱበትን ቴሊስቴሽናቸውን ምናምን ነው የምከለክላቸው። እና ስለምወዳቸው እኮ ነው ወደ አጉል ነገር እንዳይሄዱብን አሁንም ብሩክን አትናገሩ፣ ሀይሚን አትናገሩ አይባልም። ሁለቱም ይነገራቸው። ያደረገው እዛ ጋር ያየሁት ነገር ይሄ ሳልሳ ዳንሱም ብቻ አላቅም ብቻ ደንሰ የተፖሰተው ነገር እሷን እሱን ሳታማክረው እሷን እቺ ፖሰተችው ማለት አልችልም። ይሄ ሼር አድርጓታል። እሱ ፍቃደኛ ነው ያ ነገር እንዲፖሰት። ኦሬዲ ስትፖስት ራሱ አስፈቀደው ነው የሚሆነው አለ ሰውየው ፍቃድ። ዝም ብላ ትፖስትም ሰዎችን ያስቀልየማል አያስቀየምም። ሀይሚን ምን ትላለች? ወይ ሰዎች ይሄንን ሁሉ ታውቃለች ግን አማክረው ነው፣ ፍቃደኛ ስለሆነ ነው ይሄ ነገር የተፖሰተው። ደስ አይልም፣ ጉንጭ ማሳሳሙ ነው ደስ አይለኝም። በቃ ነው ደስ አይለኝ። እኔ በጣም ድሮ በነሱ ድብያሉ ከትምህርት ቤትም ሴቶች ጓደኞች፣ ወንድም ጓደኞች ነበሩ። በቃ ረጅም ጊዜ ወንዶች ጓደኞች ነበሩ። ከጓደኞች ጋር እኔ እያደኩ እያደኩ እየበሰልኩ አሁን ያገባሁት ማለት ጓደኛ አርጊ ሲይዝ ግን፣ አሁን ከሱ ጋር ፍቅር ፍቅር ስጀምር ግን ብዙ ነገሮች የተቋቸው ነገሮች አሉ። በቃ እሱ ካልፈቀደ እሱም እንደዛ እኔ አሁን ሰፈር ውስጥ አንዲት ልጅ የምትወደው የምትፈልገው ነበረች፣ ጓደኛ ፍቅረኛ ሞች እያለ ና ቃለው ታሪኩን ነግሮኛል። እሱ ተሳብረን እየሄድን አስተዋውቋታል እኔ ተዋውቋ ግን ትንሽ የሰፈር ጎረቤት ስለሆኑ በጣም ሰላም ስትለው ሲቆሙ እኔ የሄድኩ እነሱ ከቆሙ ደስ አይለኝ። ወይ ተኮራርፈን ወደምንሄድበት ቦታ ድረስ ልንኮራረፉሉ እንችላለን። እንዲህ ደስ አይልም። እስኪ ሴት ሆነን እኔው ደስ አይልም። ብሩክ የሰራው ስራ ባጠቃላይ ደስ አይልም። ወይም ሚዲያ ላይ ወጣችሁ ያላችሁን ግንኙነት በስነ ስርዓት ተናገር። በቃ እያመጣ ደግሞ እንደገና ደሞ ሌላ ሴት ይዘመጣ በቃ እስኪ የራስህን ህይወት ኑር በቃ። ይኸው በቃ እየመጣችሁ እንደ ጻል ልጅ እየተመሻሸቃችሁ በጣም ብዙ የሚጎዱ እግዚአብሔርን በጣም የሚጎዱ እነዚህ እነሱን የሚደግፉ ልጆች አሉ። አሁንም አንዳንዶቹ ተስፋ ቆርጠው በቃ ትተዋል። ግን በጣም የሚጎዳው ኦዲንስ አለ። እንኳን እንኳን ባቀሚኒ ጋር መጥቶ እንኳን የሚጽፋለ ስንት በጣም የሚወዳቸው ሰዎች በጣም ያለው እኮ የሁሉንም ኮሜንት እኔ ጋለው ያነባለው። ዝም ብዬ እናንተ እንደምሰሙኝ፣ እኔም ደግሞ የእናንተ ኮሜንት በደንብ አነባለሁ። ያንብቤ ነው እንትን የምሰጣችሁ። እና በጣም አዝናለሁኝ። እኔ እህ ሀይሚዬም ደሞ ያው በል ተነሳስታ ነው እንደዚህ አይነት ነገር አታደርግም እልህ ተነሳስታ ነው። በእልህ ተነሳስታ ወይኔ ብታረግ ደስ የሚለኝ እንደኔ ሐሳብ፣ ነገሮች እያመጣ ሴት አስቸግሯል፣ አይደል እዚህ ነገር ውስጥ የምትገባ እሷ ወይ ከወንድሞቿ ጋር መስራት። ብዙ ሐሳብ አለ እኮ አሁን ለምሳሌ ከአብርሃም ጋር ብትሰራ አብርሃም እና ሩታ ትንሽ ተቃይሟል፣ እዛ ውስጥ ጣልቃ ገብታ መስራት ትችላለች፣ ሲሆን አስታራቂ ሆና የሆነ ነገር ሆና፣ ኤፍሬምም ከማን ነው ከፍቅረኛው ጋር አለ እኮ ሌሎቹንም እኔ እነዚህ ላይ ባተኩ ኤፍሬም ከፍቅረኛው ጋር ታልቋል። እንደ አስታራቂ ሆና የሆነ ሐሳብ ሐሳብ አፍላቂ አይደለች አይ እንጂ የሆነ ነገር አንጥታ አይዲያ መስራት ትችላለች። ከነሱ አለበዛ ደግሞ ቡታ ጅራ ሄዳ እረፍት ወስዳ አስባበት አመዛዝናበት እረፍት ሰጥታ ለራሷ መምጣት ትችል ነበር። ያው ከዚህ ከዚህ ከልጅ ጋር እንግዲህ መጣች አላቅ መጨረሻቸውም እንደሚሆን አላውቅም። እና አሁንም ደግሞ መጥቶ መበሻሸ የህፃን ልጅ ጨዋታ። ባይገናኙስ ባይጠራሩ በቃ ለጊዜ መበሻሸቅም ከሆነ በቪዲዮ ይተያዩ አይተያ እዚ ጋር እየመጡ እኛ ላይ አእምሯችንን አይጉዱ። በቃ ብሩክም ከልጅቷ ጋር እየወሰደች በቪዲዮ እያየች እንግዲህ ትብሸቅ። በቃ ለማብሸቅ ከሆነ ምን ላድርግ ታዲያ። ሀይሚም ደግሞ በቪዲዮ ይሻ ትጠራሩ። እዚ ጋር እየተጠራራችሁ ከእናንተ የማይጠበቅ ቃላት አትለዋወጡ። እናንተም በጣም ነው የምናከብራችሁ። በእድሜ ታላላቅ እህቶቻችሁ እንሆናለን፣ ወንድሞቻችሁ እንሆናለን። ግን የምትበሻሸቁት ነገርና የምትለዋወጡት ቃል ለእናንተ አይመጥንም፣ አንፈልገውም። ሰላማችሁን ነው የምንፈልገው። ጊዜ ውሰዱ፣ ሁለታችሁም በቃ ሚዲያ ላይ አትገናኙ። ሁለታችሁ እስኪ ከሌላ ጋር እየሰራችሁ ከሆነ እየሰራችሁ፣ ጊዜ ውሰዱ፣ አስቡበት፣ ያስቡበት። እስኪ ምከሯቸው፣ እንደዚህ ነው። ያስቡበት፣ ጊዜ ይወሰዳል። በእንደዚህ ታይም ውስጥ ጊዜ ነው የሚወሰደው፣ ቤት ውስጥ ቁጭ ተብሎ ያንን ነው ማለት የምችለው። ሁለቱም ያው እሷ ያጠፋችው ይሄን ልጅ በሱ ጥፋት ውስጥ ገብታል ገብቷት ያው እሷ እንደዛ ስለሆነች ከዚህ ከልጅ ጋር ትንሽ መጀመሪያ እኔ ደግሞ ከወንድሞቿ ጋር ብትሰራ ደስ ይለኝ ነበር። አይዲያ ስላለ እዛ ወይም ቡታጅራ ብትሄድ እኔ ባይገናኙ ደስ ይለኛል ነው የምለው። ሰላም ሁኑልኝ። እኔ ወዶች በጣም ደስ አላለኝም። ሰላም ሁኑልኝ። ወዳችኋል።